ሰላም አቤል ድሬ ነኝ። እንደዚህ አይነት አሪፍ ቲሸርት መስራት ትፈልጋላችሁ? እንግዲህ ያው ቪዲዮ እስተ መጨረሻው ድረስ ሲዩት፣ ይህን ምርጥ ስራ እንዴት እንደሚሰራ አሳያቸዋለሁ። እሺ በመጀመሪያ፣ ባይ ዘ ዌይ ትንሽ ሩሜን ሪሞዴል አድርጌዋለሁ። እዚህ ጋር ሸልፍ አስገባሁኝ፣ ተለቅ ያለ የተለያዩ ፒክቸሮችን ለማድረግ እና ፕሪንተሩን እዚህ ጋር የነበረውን

እዚህ ጋር ሂት ፕሬስ ያለኝ። ይህ ደግሞ ሬዲ የሆነ ሸርት ነው፣ እንደ ሹራብ ነገር ነው። ፍለ ፊል ላይ ነው የማደርገው። እዚህ ጋር ነው የሚያደርገው። ፕሪንቱ እየቀጠለ ነው። እስከ እዛ አንዳንድ ነገሮችን አስተካከላለሁ። ተከታተሉ። ይሄን ፕሪንት እስከሚያልቅ እናንተ የትም እንዳትሄዱ ማለት ነው። ሶ ማች እሺ ሶ ጨርሷል። ስለዚህ እንቆርጠውና ትንሽ ደረቅ ካረግን በኋላ እንዲደርቅ አየር ከሰጠነው በኋላ እንቆርጠዋለን። አራውንድ እንትኑ ማለት ነው። ክፍት ክፍቱን አሳያቸዋለሁ ስቆርጥ እና ስቲ ስቴቱን ዶንጎይን ወይ አሪፍ ሆኖ የመጣው ለሚሲ እሺ፣ ይሄን ይመስላል። አሁን ምንድነው የማደርገው? ይሄንን መሀል መሀሉን ነጭ ነጩን ቆርጠዋለሁ። የሚቆርጠው ደግሞ በቫይናል ከተር ወይም ደግሞ ፕላደር የሚባል ማሽን አለኝ። አሁን አሳያቸዋለሁ። በእሱ ማለት ነው። ብራንዱ ቪቮር ይባላል። ከዚህ በፊት አይታችሁኛል ስቆርጥበት በማሽኑ። ኢትስ ራይት ሄር ኦኬ። ለማንኛውም ፒክቸሩን አስገባዋለሁ እዛ ላይ ይኸውና። እንግዲህ ማሽኑ ስፓት እዚህ ጋ ምልክት አለው የሚቆርጥበት። አሁን ራሱ አላይንመንቱን ጠብቆ ነው የሚሄደው። ይሄ እንዳለቀ ወደ ቲሸርቱ ላይ የማያደረግ ማለት ነው። አውተ ነው በቅርጽ ማለት ነው። የቆረጠውን ቦታ ሰ ለማሳየት ያክል ሲያክል እንደዚህ ነው የሚያደርገው። ላይኑን ጠብቆ እየቆረጠው ነው ጨረሰ። ኦኬ። ለእናንተ ላይ ሊታያችሁ ይችላል፣ ግን ቅድም የቆረጠው ቦታ ላይ ቀስ ብዬ ነው ማነሳው ማለት ነው። ያያችሁ ሲነሳ እንዳለ አሁን ዋይት ፓርቱ ነው ማለት ነው አሁን እንዳልላቹ እንዴት በቀላሉ እንደሚላት ነው። ይሄን ይመስላል። እንግዲህ ይሄንን በሂት ፕረሱ ወደ ጃኬቱ ላይ ወደ ሹራቡ ላይ ያደርገዋለው ማለት ነው። ልብሱ ላይ ሲሆን የበለጠ ደግሞ እንደሚያምር እርግጠኛ ነኝ። ኦ ከዛ በፊት ግን ይሄንን ከዚህ ላይ አንስቼው የማነሳበት እንትን ይባላል፣ ሂት ትራንስፈር ቴፕ ይባላል። እሱን አደረገው እና አነሷለሁ ከዚህ ላይ ማለት ነው። ኦኬ ሶ ይሄ እንዳልኳቸው ሂት ትራንስፈር ቴፕ ይባላል። የፕሪማች ስዕሉን አንስተን ልብሱ ላይ እንድናደረገው ያግዘናል ማለት ነው። አየር እንዳይገባ ደግሞ በዚህ ነው እንገለብጠዋለን። ከዛ በጀርባው ነው ብዙ ጊዜ ቶሎ የሚወጣለን። ከዛ ከላይ ያለችዋን ቀስ ብለን እንልጠዋለን። ከዚህ ጋር ልጀምር እንዲያውም ይሄንን ልላጥ። ትቁረጠ አያስፈልግም። አሁን እንትኑ ብቻ ወጣ ማለት ነው። እንደዚህ ሆነ ማለት ነው። ያሽት ኦኬ። ሶ ሂት ፕረሱን ዋርም እያደረኩት ነው። ወፍራም ከሆነ ብዙ ሙቀት ያስፈልግናል። ስለዚህ ሙቀቱ ሳይዙን መጠኑን ጨመር ማድረግ አለብን። ቲሸርቱ ደግሞ አነስ ያለ ከሆነ እንደዚህ አይነት ነገር ከሆነ ደግሞ ያው ፍራንሃይቱን ወደ ታች ልወር እናደርገዋለን። ስለዚህ አሁን ይህንን እየሞቀ ነው ትንሽ እንደሞቀ ቲሸርቱን ወይም ደግሞ ሹራቡን ለአንድ አምስት ሰከንድ አስመጥተዋለሁ ጀርባውን አክቹዋሊ ከፍል ለፊልድ አላደርገው አምስት ሰከንድ ማድረግበት ምክንያት ልብሶች በተቀመጡ ቁጥር ሞይስተር ይይዛል። ሞይስተር ማለት ያው እንደ እርጥበት ነገር ማለት ነው። እና እርጥበቱ እንዲወጣ ደግሞም ሰርፌሱ ስሙዝ እንዲሆንልን አፕላይ ስናደረገው ትራንስፈር ትንትኑ ማለት እንዲይዝልን ለአምስት ሰከንድ መጀመሪያ እንመተዋለን ማለት እንተኩሰዋለን። እሺ በአሪፉ መቆልና። ስለዚህ አምስት ሰከንድ መታ አደርገዋለሁ። ናይስ ናይስ ናይስ። አሁን ይሄን አፕል ያደርገዋለሁ ማለት ነው። ሶ ብዙ ጊዜ ከአንገታችን ከዚህኛው አራት ጣት በታች ነው ማረገው ማለት ነው። ድጋሚ ጋሚ አምስት እንዴት እንደሚያምር ማለት ነው። ለብሼ ደግሞ ታይቷላችሁ። ይት እንግዲህ ይህን ይመስላል። በጣም ነው የሚያምረው። ልስላሴ ራሱ ደስ ሲል እንግዲህ የሸገር ልጆች ካላችሁ ኮሜንት ላይ ጻፍ ጻፍ አድርጉልኝ። ወይ እንኳን የድሬ ልጅ ነኝ፣ ግን ያው አዲስ አበባ የወላችን ናት አደለ መዲናችን። በጣም የሚያምረው የዛሬው ቪዲዮ ይህን ይመስላል። ሌሎች የተለያዩ ቪዲዮዎች እንደዚህ አይነት ቪዲዮዎች አሉኝ መለቃቸው፣ ፕሊስ ኮሜንት እና ላይክ በማድረግ ተባበሩኝ። ለምታውቁት ሰዎችም ደግሞ ሼር በማድረግ ይሄን ቪዲዮ እንዲያዩት መጋበዝ ይቻላችሁ። ጥያቄዎች ካላችሁ ፕሊስ ኮሜንት ላይ ጻፉልኝ። መልካም ጊዜ ሆኑላችሁ።